ሰላም ሰላም፣ እንዴት ናችሁ? አስኔ ጎትንገስ ነኝ። ጎትንገስ ብያለሁ። አሁን የምንገኘው ደግሞ የቀደመ ስሙን ይዞ እስካሁን ድረስ የሚጠራው አካባቢ እጨጌ ቤት ወይም አቡን ቤት እየተባለ የሚጠራው አካባቢ ነን። እንግዲህ እዚህ እዚህ ቦታ ጀምሮ ነው እጨጌ ቤት እየተባለ ይህ አካባቢ የሚጠራው ቀደምት ስያሜውም እጨጌ ቤት ነው፣ ምክንያቱም ከጀርባ የምታዩት ተክለ ሃይማኖት ቤተክርስቲያን፣ ወጨጌ ፓትሪያርካችን የኢትዮጵያ ኦርቶዶክስ ተዋሕዶ ፓትሪያርክ የሚጠሩበት ሙሉ ስም ላይ እንግዲህ ወጨጌ ተክለ ሃይማኖት የሚባለው የጨጌው መኖሪያ የአቡኑ መኖሪያ የነበረው ቦታ ይህ ከጀርባ የምታዩት ቦታ ስለሆነ ነው አካባቢው ጨጌ ሰፈር እየተባለ የሚጠራው። እስካሁንም ድረስ ይህ ሰፈር ጨጌ ሰፈር እየተባለ ይጠራል። ይህ ሰፈር የተለያዩ ታላላቅ ሰዎችን ያወጣል አገር ትልልቅ አስተዋጽኦ ያደረጉ መልካም ሰዎችን ያፈራ አካባቢ ነው። ስንቶቻችሁ ናችሁ እጨጌ ቤት እየተባለ የሚጠራ ሰፈር ጎንደር ከተማ እንዳለ የምታውቁ? አስኔ ጎትንገስ ነኝ። በሌላ ቪዲዮ እንገናኛለን። ላይክ፣ ፎሎ፣ ሼር ማድረጉን አትርሱ። ጎትንገስ ብያለሁ።